አቶ ጌታቸው ረዳ ምን ነካቸው? ከመሀል ከመሃል አመመኝ፣ ለሕክምና ውጭ ደርሼ ልመለስ ማለታቸው ተሰምቷል። በዚህ ወደፊትም ወደ ኋላም መነቃነቅ አስቸጋሪ በሆነበት ጊዜ ለምን ወጥቶ መታከምን ፈለጉ? ጥያቄያቸውስ በምን መልኩ ተመለሰ? እንመለከተዋለን። የፌዴራሉ መንግስት በትግራይ ክልል የኃይል አማራጭን እንደማይጠቀም ተረጋግጧል። ታዲያ በትግራይ ክልል ጫፍ ላይ የደረሰውን ውጥረት መንግስት በምን መልኩ ሊፈተው አስቧል? ይህንንም ጉዳይ እንመለከተዋለን። አሜሪካ በኤርትራና በኢትዮጵያ ውጥረት ዝምታዋን ሰብራለች። ስለዚህም ጉዳይ የምንነግራቸዋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑ አቶ ጌታቸው በዚህ ወቅት በክልላቸው ያለው ፖለቲካዊ ውጥረት መቆሚያ መቀመጫ አሳጥቷቸዋል። እነ ደብረ ጽዮን ቡድን በትግራይ ክልል ዋና ዋና ከተሞችን መቆጣጠሩን ተከትሎ በፍጥነቱ ወደ አዲስ አበባ መምጣታቸውም ጉዳይ ብዙ ሲባልበት እንደነበር የሚታወስ ነው። አንዳንዶቹ አቶ ጌታቸው አምልጠው ሸሹ ሲሉ ቢያራግቡትም ከቢቢሲ ጋር ባደረጉት ቆይታ ግን በቀጣይ ሳምንት ወደ ትግራይ እንደሚመለሱ ተናግረው ነበር። አሁን አሁን የተሰሙ ያሉ መረጃዎች ደግሞ ሌሎች ነገሮችን ይዘው መጡ ነው አቶ ጌታቸው ረዳ ወደ ዱባይ የመሄድ ጥያቄን እንዳቀረቡም መረጃዎች ተሰምተዋል አቶ ጌታቸው ረዳ የጤናዊ ጉዳይ አሳሳቢ ሆኗልና ዱባይ ሄጄ መታከም አለብኝ ሲሉም ነው ጥያቄ ያቀረቡት በእርግጥ አቶ ጌታቸው ረዳ የጤናቸው ጉዳይ ምን ደረጃ ላይ እንዳለና ምን እንዳመማቸው ባይገለጽም ለህክምና ወደ ዱባይ ማቅናት እንደሚፈልጉም ለመንግስት ጥያቄ ማቅረባቸው ተሰምቷል የአቶ ጌታቸው ለህክምና ከሀገር መውጣት ጥርጣሬን ሊፈጥር ይችላል በሚል ጥያቄያቸው ውድቅ ሊለቅ እንደተደረገም መረጃዎች አመላክተዋል። በተለይም አቶ ጌታቸው ረዳ ከሀገር መውጣታቸው ቢሰማ የነደብረ ጽዮን ቡድን የፕሮፖጋንዳ ማድመቂያማ ማድረጉም አይቀርም ተብሏል። አቶ ጌታቸው እውነታሟቸው ነው ወይስ ከትግሉ ሊሸሹ የሚሉ ጥርጣሬዎችን መፍጠሩም አይቀሬ ነው። አሁን ላይም አቶ ጌታቸው ረዳ በክልሉ ካለው ውጥረት ጋር በርከት ያለ ስራ ስለሚጠብቃቸው ለጊዜው ጥያቄያቸው ተቀባይነት አለማግኘቱም ተዘግቧል። በእርግጥም አቶ ጌታቸው ረዳ የሰሜኑን ጦርነት የቋጨውን የፕሪቶሪያውን ስምምነት ለመፈራረም ደቡብ አፍሪካ ሲደርሱ መጀመሪያ የገቡት ሆስፒታል እንደነበረ በወቅቱ ሲነገር ነበር። አሁን ላይም የገጠማቸው የጤና ሁኔታ እውነትም ጊዜ የማያስፈልገው ሊሆን ይችላል። ብዙዎቹ እንደሚሉትም ከትግሉ ለመሸሽም ሊሆን ይችላል። አቶ ጌታቸው ባለፈው አዲስ አበባ ሆነው በሰጡት መግለጫ በህወሀት ሰዎች በኩል ይገደል እየተባልኩ ነው ሲሉ መደመጣቸው የሚታወስ ነው። ጥላቸውን የማያምኑት የህወሀቱ ሰው አሁንም ደህንነታቸው አስክቷቸው ሊሆን ይችላል። በእርግጥም አቶ ጌታቸው ረዳ በትግራይ ከዚህ በኋላ ጦርነት ይብቃ የሚል አቋም ያላቸው ቢሆንም ስልጣን ማጋራት ላይ ተነፍጊያሉ የሚል ሌላ ብቅ ማለቱ ትግራይን ለሌላ ጭንቅ ዳርጓታል። እርስ በርስ የመገዳደል ልምድ ያለው ህወሓት ጥርሳቸውን ነቅሎ ያሳደጋቸው አቶ ጌታቸው ረዳ ምናልባት ለደህንነታቸው ሰግተው ከትግሉ ሊሸሹ ወይስ እውነትም አሟቸው ነው የሚለው ጊዜ የሚፈታው ጥያቄ ነው የሚሆነው። አቶ ጌታቸው ወደፊትም ወደ ኋላም መንቀሳቀስ ከብዷቸዋል። ወደ ኋላ ቢመለሱ ከብልጽግና ጋር ይጋጫሉ፣ ወደፊት ቢራመዱ የነደብረ ጽዮን ቡድን እሳት ሆነባቸው። የፌዴራሉ መንግስት በትግራይ ክልል የኃይል አማራጭ ሊጠቀም እንደማይችል የተለያዩ መረጃዎች እየወጡ ነው። አሁንም በጌታቸው ረዳና በደብረ ጽዮን ቡድን የመግለጫ ጋጋታዎች እየተሰሙ ነው። በትግራይ ክልል ግጭት ሊነሳ ይችላል በሚል በክልሉ በተለያዩ አካባቢዎች ባንኮች በወረፋ ተጨናንቀው መታየታቸውም ተዘግቧል። ብዙዎቹም ጦርነት ሳይጀመር በሚል ሸቀጦችን ለመሸመት እየተሯሯጡ ነው። በዚህም የሸቀጦች ዋጋ መናር መከሰቱ ነው የተለያዩ የዓይን ማኞች ሲገልጹት የተደመጠው።